ሰላም ጤና ይስትልን በያላችሁበት፣ የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ ከዚህ ዓለም እንግዲህ በስጋ ተለይተዋል። እግዚአብሔር እንግዲህ ነፍሳቸውን ይማርልን እና አሁን እሳቸው ካረፉ በኋላ ካረፉ በኋላም ብቻም ሳይሆን በጣም የሚያሳዝን መልኩ ታመው እንኳን ሳለ ለእሳቸው ጸሎት ይደረግ ፈጣሪ ለምኑላቸው እየተባለ በማህበራዊ ሚዲያም በሌሎችም የመገናኛ አውታሮች ሲሰራጭ ደስ ያላሰኛቸው ሰዎች ነበሩ። እነዛ ሰዎች ደግሞ የሃይማኖት ሰዎች የሚመስል አለባበስ የለበሱ የሃይማኖትን ትምህርት የሚያጣቅሱ የሚያራቅቁ፣ የሚያመሰጥሩ ናቸው። ከሞቱም በኋላ አላረፉም እነዚህ ሰዎች ምንድነው፣ በቃ ሲሳደቡ ነበር። እንደ ሰብአዊነትም እንኳን አንድ ሰው ሲሞት በተሻለ አቅም ነፍስ ሲማር እንኳን ያ ሰው ማለት እንኳን ባይፈልግ ዝም የማለት አቅሙን ተጠቅሞ ዝም ማለት ነበር የነበረበት እና እነዚህ ሰዎች የእነሱ ስድብ አሁን እዚህ ለአምጥቼ ለመናገር ለእኔም መውረድ ነው። ከእንደገና ደግሞ የተመልካቾችንም ጆሮ ማበላሸት ነው እና እነሱ የተሳደቡትን ስድብ እኔ አልደግሞም እዚህ እና በጣም እጅግ ነውረኛነታቸው ብቻም ሰው ይታየኝ። ተቀዳሚ ሙፍቲ በህይወተ ሥጋ እያሉ ምን ያክል እነዚህን ሰዎች እንደታገዟቸው ነው የእሳቸውን ብቃት ነው እያየው ያለው። በእነዚህ ሰዎች እርግማንና ስደብ፣ ጥላቻ የተቀዳሚ ሙፍቲ ችሎታ፣ አቅም፣ ትዕግስት ሁሌ አንድ ቀን ሰምታችኋቸው ታውቃላችሁ ሚዲያ ላይ ወጥተው እነ እገሌ እንዲሰደቡኝ ነው እነ እገሌ እንዲያሳዘኑኝ ነው እነ እገሌ እንደዚህ ብለው ሰምታችኋቸው ታውቃላችሁ። የለ ግን ሳይሰድቧቸው ቀርቶ አይደሉም። በጣም የሚጠሏቸው ሰዎች ባየው ቁጥር የተቀዳሚ ሙፍቲን በጣም በጣም ሰብዓዊነትና የሃይማኖት አባትነታቸውን ነው እያስመሰከሩልኝ አሉት። እና ብዙም አይገርመኝም ይሄ አሁን ያለንበት ዘመን የመጨረሻው ዘመን ስለሆነ ትልቅ ሰዎች የማይከበሩበት የሃይማኖት አባቶች የማይከበሩበት ደግ ስራ የሰሩ ሰዎች የሚዘረጠጡበት ዘመን ስለሆነ ብዙም አይደንቀኝም። እኔ እንደውም የነዛ የሚሰደቡት ሰዎች ዝም ባሉ ቁጥር ባልተከላከሉ ቁጥር የነሱን ምን ያክል ጠንካራ መሆን ነው የሚያሳየኝ እና ስም አላቸው እሳቸውን የሚጠሉ ሰዎች ቡድኖቹ ስም አላቸው። ስማቸውም አጸያፊ ስለሆነ አልጠራችሁም። እዚህ ላይ ማን እንደሆናችሁ ታውቃላችሁ። ስም አላችሁ። ለቤተ ሙስሊሙ የማትሆኑ ለቤተ ክርስቲያናችንም የማትሆኑ ለአገራችንም የማጠቅሙ፣ ሁል ጊዜ ጥላቻና ጥላቻ ሙስሊምና ክርስቲያን አንድ እድር ላይ ስታዩ አይናችሁ ቅቅም ይሆን ብትሽሉ ብትሽሉ በቃ እዚህ ምድር ላይ እናንተን የእናንተን አስተሳሰብ የሚደግፍ ብቻ እንዲኖርና ሌላው እንዳለ በቃ ሞቶ ወይንም ደግሞ ተጨፍጭፎ ቢያልቅ ደስ የሚያሰኛችሁ፣ በአንድ ሌሊት የሁሉ ሰው እርግፍ ብሎ ቢያድር ደስ የሚያሰኛችሁ ሰዎች እንደሆናችሁ አውቃለሁ። እና ጥላቻችሁ ይጨምር። ለምን እኔ በበኩሌ የእናንተ ጥላቻ በጨመረ ቁጥር የተቀዳሚ ሙፍቲ ዝምተኛነት ቻይነት የሃይማኖት አባትነት ጠንካራነት ሁሉን ቻይነት ምን ያክል በሞራልና የሃይማኖት ልዕልና እንደደረሱ ነው የሚያሳይ የእናንተ አፍ ክፍታፍነት ማለት ነው አንዳንዶቹ አይታችኋቸዋል የሃይማኖት ልብስ የለበሱ በመጽሐፍ ጥቅስ የሚጠቅሱ በአረብኛም ሲፈልጉ ከፈለጉ በአማርኛ የሚያራቅቁ ናቸው እሳቸውን የሚሰድቧቸው አይታችኋል። አሁን እነዚህ የሃይማኖት ሰዎች አላቸው። የሚያሳዝነው ደግሞ ተከታይ አላቸው። የሚያሳዝኑ ደግሞ እሱ ነው ሀጂ ተቀዳሚ ሙፍቲም ተከታይ ያላቸው እንደኛ አይነት ሰው ተከታይ አላቸው። አሁን ጥያቄውን እንቀይረዋለን በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስም ምንድን ነው መስራት ያለብን? ቋሚ የሆነ ነገር ቤተ መጽሐፍት ነው ወይስ ደግሞ እሳቸው በተቀበሩበት ቦታ ጥሩ የሆነ ደረጃውን የጠበቀ ቆንጆ መስጊድ መስራት ነው ወይስ ደግሞ የሆነ አደባባይ ላይ ሀውልት መስራት ነው ወይስ በስማቸው ትምህርት ቤት መስራት ነው? ሆስፒታል መስራት ነው? ምንድን ነው የምንሰራው? እሱን ነው የምንነጋገረው። እናንተ እበዱ፣ እኛ ደግሞ አቅላችንን ገዝተን ስርዓት ይዘን በስማቸው ለትውልዶች አንድ ነገር እንሰራለን። ቃሌ ነው፣ እግዚአብሔር ምስክሬ ነው። ባየ ነው በእሳቸው ስም የተሰራውን ነገር ባየን ቁጥር ተቀዳሚ ሙፍቲ የሚባሉ የአገር አድባር ሙስሊም ክርስቲያን የማይሉ ረጅም አጭር ማይሉ ሴት ወንድ ማይሉ ያጣ የነጣ የማይሉ ሁሉንም በአንድ በተከበረ ልብ የሚወዱ አባት። የእሳቸው ሀውልት ነው፣ የእሳቸው ሆስፒታል ነው፣ በእሳቸው ስም የተሰራ ማህበራዊ አገልግሎት የሚሰጥ ተቋም ነው የምንለው አንድ ነገር እንሰራለን። ያኔ እንግዲህ ጨርቃችሁን ጥላችሁ ልታብዱ ትችላላችሁ። አዝናለሁ፣ እንደዚህ አይነት ሰዎችን በማየት ያሳዝናል።